ሰበር ዜና ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የግንቦት 14 2017 የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። የዶክተሮች አመፅና አድማ ዛሬም እንደቀጠለ ነው። ራበን ያሉ ዶክተሮች አድማ ማድረጋቸውን ተከትሎ የመንግስት ምላሽ ከስራ ማባረር ሆነዋል። በአዲስ አበባና በክልል ከተሞች በርካታ ሆስፒታሎች አድማ ያደረጉ ዶክተሮችን አባረር ያለው በማለት አዲስ የስራ ቅጥር መለጠፋቸውም ተሰምቷል። በእስር ላይ ያሉ የጤና ባለሙያዎች ደግሞም ፍርድ ቤት ቀርበዋል። ከጸረ ሰላም ኃይሎች ጋር በመተባበር በሚል የሽብር ክስም ቀርቦባቸዋል። ይህ በእንዲህ እንዳለም ህዝቡም እራበኝ እያለም፣ ጠቅላይ ሚኒስተሩ ብዙ ቢሊዮኖችን አውጥተው ወደ ጠፈር ሊጓዙ መሆናቸው ተሰምቷል። በጥቅሉ በእነዚህ ጉዳዮች ላይ የያዝናቸውን ዝርዝር መረጃዎች እናስደምጣችኋለን። በሌላ በኩል ምሬ ወዳጁ ጎጃም ነው ያለው፣ ጎጃም ሂዳችሁ ደምስሶ የተባለው በብርሃኑ ጁላ የተላኩ ከሁለት መቶ በላይ ልዩ ኮማንዶዎችና የአየር ወለድ ሪፐብሊካን ጋርድ አባላት ያላሰቡት ገጠማቸው። ፊልድ ማርሻል ብርሃኑ ጁላ ወሎንና ጎጃምን ለማጎራበት አቅደውት የነበረው እቅድም ከሽፏል። ዋረካው ምሬው ዳጁ ከጎጃም ወደ ወሎ ከነዚህ የፊልድ ማርሻል ብርሃኑ ጁላ ኃይሎች ጋር እንዴት ተጋፈጠ የሚለውን ጨምሮ የጎጃም ፋኖ የሰራውን ጀብዱ በምርጃ ሰዓታችን የምታደምጡት ጉዳያችን ነው። የውጊያ መረጃዎችንም ይዘናል። የአማራ ፋኖ ብሔራዊ ኃይል በአራቱም አቅጣጫ የአገዛዙ ጦር ላይ ከፍተኛ ምት እያደረሰ ነው። የፋኖ ኃይሎች በሰነዘሩት ጥቃትም በርካታ የአገዛዙ ጦር ሙትና ቁስለኛ ሆነዋል። በርካታ ይዞታዎችንም የፋኖ ኃይሎች ይዘዋል። በዝርዝር እንመለከተዋለን። ከዚህ በተጨማሪም የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል በሰሞናዊ ጉዳይና አጠቃላይ ስለ አማራ ፋኖ ትግል ማብራ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 አይደለም እንዲሁም በኮመንድ ድል ህዝብ ልጆች ድል ጀግኖቹ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጊያዎች ታበረታቱ ዘንድ እየጠየቅናችሁ፣ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩ። ቀዳሚ ወዳደረግ ነው ዘገባ አልፋለሁ ይህ ሐኪሞች የፍትህ ጥያቄ መመለስ ባለመቻሉም ይባስ ብሎም ለእስራትና ለእንግልት በመዳረጋቸው ያልተዘጉ ተቋማት ሁሉም እየተዘጉ ህሙማንና አስታማሚ ደግሞ ብዙ ዋጋም እየከፈሉ ይገኛሉ። ለህብረተሰቡ ጥቅም ሲባል እጅግ አደጋ የበዛባቸው ክፍሎች ውስጥ ሲሰሩ የነበሩ የህክምና ባለሙያዎችም ጥያቄያችን ሊመለስ ባለመቻሉም ከዛሬ ነገ መንግስት ምንም አይነት ፍቃደኝነት ባለማሳየቱም ስራ ሰዎችንን አቁመናል እያሉም በርካታ ወሳኝ የህክምና ቦታዎችም እየተዘጉ መሆናቸውም ተረጋግጧል። መንግስት በእምቢተኝነቱ ቀጥሎበታል። የባስ ብሎ ዶክተሮችን ማሰሩና ማንገላታቱም ያላረካው መንግስት የህክምና ባለሙያዎችን ከስራ ማባረሩም ተገልጿል። አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል የጤና ባለሙያዎቹ በስራ ገበታቸው ላይ እንዳልተገኙ ገልጾም በአስቸኳይ ወደ ስራ ካልተመለሱም በእነሱ ምትክ አዲስ ባለሙያዎችን እንደሚ የሚቀጥርና የሙያ ፈቃዳቸውንም እንደሚነጥቅ ማሳሰቢያ ጽፎም ነበርም። በዛሬው ዕለት ደግሞ እነዚህን ባለሙያዎች ማባረሩን ገልጾ 290 የጤና ባለሙያዎችን ለመቅጠር ማስታወቂያም አውጥቷል። ይህ በእንዲህ እንዳለም ራስ ደስታ ሆስፒታል ትላንትናና ዛሬ በስራ ገበታቸው ላይ ያልተገኙትን ሁሉንም የጤና ባለሙያዎችን ማሰናበቱን ገልጿል። በሌላ መልኩ ደግሞ የጤና ሚኒስትር ጡረታ ከወጡ ዶክተሮች ባለፈም ስራ ላጡ ሀኪሞችም ጥሪ አድርገዋል። ጤና ሚኒስትር በዚሁ ከቀጠለም የክብር ዶክትሬት ያላቸውን ጠቅላይ ሚኒስተሩን ጨምሮም ኑና ክሙልኝ ማለቱ እንደማይቀርም እየተነገረ ነው። የዶክተሮችን ጥያቄ ከመመለስ ይልቅ ዶክተሮችን ማገዱንና ማሰሩንም ተያይዞታል። ይህ በእንዲህ እንዳለም ፖሊስ በታሰሩ የጤና ባለሙያዎች ላይ ለምርመራ የጠየቀው የ12 ተጨማሪ ቀን ተፈቀደለት። ሰሞኑን የጤና ባለሙያዎች በመላው ኢትዮጵያ እያካሄዱት ካለው የስራ ማቆም አድማ ጋር በተያዘ በጸጥታ አካላት የተያዙ ባለሙያዎች ዛሬም የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት መቅረባቸው ታውቋል። ሚዲያችን የተመለከተውና ፌዴራል ፖሊስ በጽሁፍ ያቀረበው የጊዜ ቀጠሮ መጠየቂያ ወረቀት ዘጠኝ ተከሳሾች ሁከትና ብጥብጥ በማስነሳት ወንጀል እንደተጠረጠሩም ይገልጻል። ተጠርጣሪዎቹ ከጥር 2017 ዓ.ም ም ጀምሮ ሌሎች ካልተያዙ ግብረ አበሮቻቸው ጋር በመሆን ከጸረ ሰላም ኃይሎች ጋር በመመሳጠር በመደራጀት እንዲሁም ትልኮ በመቀበል ከተማ ውስጥ ከፍተኛ የሆነም አመፅ እንዲሁም ውከትና ብጥብጥ እንዲነሳ ለማድረግ የሚሉ እንጀላም ቀርቦባቸዋል። ክሱ አክሎም አምባገነኑ መንግስት ያወጣው ክስም አክሎም በሚሰሩበት ስራ ዘርፍ ታካሚዎችን አናክምም አገልግሎት ፈላጊዎችን እንዲሁም በአዲስ አበባ ከተማ ውስጥ ከፍተኛ የሆነ ውከትና ብጥብጥ በማስነሳት የስራ ማቆም አድማ ሲቀሰቅሱ እንደነበረም ይጠቅሳል። ፖሊስ እስካሁን የአካባቢና የሰነድ ማስረጃዎችን ማሰባሰቡ ሰላሙን ጠቅሶ ተጨማሪ አስራ ሁለት የምርመራ ቀን እየጠየቀ ሲሆን ይህም በፍርድ ቤቱ ተፈቅዶለታል። የአምባገነኑ ስርዓት ተጨማሪ ቀን ካስፈለገበት ምክንያቶች አንዱ ብሎ ሲጠቅስ ተጠርጣሪዎቹ ሲሰሩበት በነበረው ሆስፒታል ውስጥ በሕክምና ማስተጓጎል ህይወታቸው ያለፉ በርካታ ሰዎች ስለመኖራቸው በተገኘ መረጃ መሰረት ይህንን ከተለያዩ ሆስፒታሎች በማስረጃም እስከምናረጋግጥ ይፈቀድልን የሚል ነው። ላለፉት ሁለት ዓመታት ስራ ላይ ያልነበረችውና በቢቢሲ ፎከሶ አፍሪካን ፕሮግራም ላይ በመቅረብ የጤና ባለሙያዎችን ድምፅ ያሰማቸው ዶክተር መሐሌት ጎሾም የታካሚዎች ህይወት ማለፉን በተመለከተም የቀረበውን ክስ ስራ ላይ እንዳልነበረች በመጥቀስ ስትከላከል፣ ፖሊስ በውጭ ሀገራት ሆነው ከሚቀሰቅሱ ጸረ ሰላም ኃይሎች ጋር በመተባበር የሚል ወንጀልም አቅርቦባታል። በዛሬው ዕለት ከዶክተር መሐሌት በተጨማሪም ተይዘው ፍርድ ቤት የቀረቡት ዶክተር ሳሙኤል ኃይሉም ዶክተር ሚኪያስ አለሙም ዶክተር ሩት አማረም ዶክተር ኃይለ ሚካኤል ተሰማም ጃፋር አብዱል ጀሊል ዑስማን አዋይ እንዲሁም አለባቸው ፈቄ ናቸው። ከነዚህ ተከሳሾች መካከል ዘጠና ፐርሰንቱም የአማራ ተወላጅ መሆናቸው ነው የተነገረው። አገዛዙ እየለየም እያነጣጠረም የአማራ ተወላጆችን ተጠቂ ማድረጉንም ቀጥሎበታል። ይህ በእንዲህ እንዳለ ህዝቡ የኑሮ ውድነቱ አናታችን ላይ ወጣም ዶክተሮች ራበን ዳቦ ቸገረን ባሉበት በዚህ ወቅት ጠቅላይ ሚኒስትሩ ብዙ ቢሊዮኖች አውጥተውም አውጥተው ወደ ጠፈር ሊጓዙ መሆኑ ተሰማ። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው። የዜና ምንጩ እንደተናገረው ጠቅላይ ሚኒስተሩ ጠፈር ላይ በመሆን ለዓለም ህዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለሁ ማለቱን ሚዲያችን ሰምተዋል። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙም የመጀመሪያው የዓለማችን መሪም ለመሆን አቅደዋል። በዓለም ታሪክ ወደ ጠፈር ስፔስ የተጓዙ ሰዎች የቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ፣ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝት አድርገዋል። ጠቅላይ ሚኒስተሩ ህዝቡ ተራብን ጠማን ቸገረን ባለበት ሀገር ጠፈር ላይ ወጥቼ ለዓለም ህዝብ ሰላምን እሰብካለሁ እያሉ ነው። ጠቅላዩ ይህንን ይበሉ እንጂ የገዛ ሀገራቸውን ኢትዮጵያም የጦርነት አውድማም አድርጓታል። አሁን በቀጥታ አማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። በአፋበሃ ቀኝ ጌታ ኦፍ ቴንጎስ ስድስተኛ ክፍለ ጦር ታላቅ ውጊያ ተደርጓል። በትላንትናው እለት ብልጽግና ሰራዊት የጅብላ ሙትራ ብርጌድን በአምስት አቅጣጫ ማለትም በፈንድቃ፣ በደብረ ኤልያስ፣ በቸርተኮል መገንጠያ፣ በየቦ ማርያምና ቦርቡር በተባለም አቅጣጫዎች በጠዋቱ ከበባ ለማድረግ እጅግ ብዙ ቁጥር ያለው ጦር ወደ ቀጠናው አስገብቶም የነበረ ቢሆንም የብረት አጥሮቹ በረህኛው የጅብላ ሙትራም ፋኖዎች ግን መንገድ ላይ በመጠበቅ በእሳት አለንጋም ሲገርፉት ውለዋል። ውጊያው በዋናነት በቸር ተከልናም በሊባኖስ ግንባሮች የተካሄደ ሲሆን በእነዚህ ግንባሮችም በርካታ ቁጥር ያለው የብልጽግና ኃይል ተደምስሷል። በተለይም በሊባኖስ በኩል የብልጽግና ኃይል በከፍተኛ ሁኔታ በመመታቱም እስከ ምሽር ድረስ አስክሬንና ቁስለኛውን ሲያጓጎዝ እንደዋለ ነው የተሰማው። በዚህ ውጊያ በሊባኖስ ግንባር ብቻም 12 አስክሬን፣ 35 ቁስለኛም ተነስቷል። በዚህም የተነሳ የብልጽግና ቡድን አየነው ስመኝ የተባለን ግለሰብ ፋኖ ዘመዳለህ በሚል መላኩ ሲሳይ የተባለን የአእምሮ በሽተኛን ደግሞ ሰላይነህ በሚል የረሸነ ሲሆን አንድ ንጹሐን ዜጋንም አፍኖ ወስዷል። በተለየ ዜናም የእሳት ትንታጎቹ የቀስተ ደመና ብርጌድ ፋኖች ደብረ ኤልያስ ከተማ ላይ በመግባት የብልጽግናን ኃይል ሲያሯሩጡትም ውለዋል። ውጊያው ፋብሪካውና ወላስማ በሚባሉ ግንባሮች የተደረገ ሲሆን በዚህ ግንባር የተገኙ ድሎችም አንድ ፖሊስ የተቀነ ተመደሸ አስር ቁስለኛ አንድ ክላሽ ከነሙሉ ትጥቁም የተማረከ ሲሉ የፋኖ ኃይሎች በመግለጫቸው አስታውቀዋል። በሌላ ሰበር ዜናችን ምሬ ወዳጁን በጎጃም ከጎጃም ሳይወጣ ደምስሶ የተባሉ የአገዛዙ ልዩ ኮማንዶችና የተመረጡም የሪፐብሊካን ጋርድ አየር ኃይሎች በጎጃም ተውጦ መቅረታቸው ተሰምቷል። ከሰሞኑ የጎጃም የፋኖ አመራሮችና ና የፋኖ አባላት ከምሬ ወዳጁ ጋር የተነሱትን ምስል በየሶሻል ሚዲያው ማጋራታቸውን ተከትሎም አገዛዙ ምሬ ወዳጆም ጎጃም ውስጥ ነው ብሎ በመደምደሙ ከፊልድ ማርሻሉ ከጀነራል ብርሃኑ ጁላ በወረደ ትእዛዝ በልዩ ሁኔታ እየተመለመሉ ከሁለት መቶ በላይ የአየር ወለድ ሪፐብሊካን ጋርዳ አባላትና ልዩ ኮማንዶዎች ወደ ጎጃም ተልከዋል። አገዛዙ ምሬ ወዳጁን በጎጃም በመደምሰስ ሶስት ነገሮችን ለማሳካት አቅዶም ነበር። የመጀመሪያው የፋኖ መለያ አርማ የሆነውን ምሬ ወዳጁን በመደምሰስ የሚገኝ የበላይነት ሲሆን፣ ሁለተኛው ምሬን በጎጃም ደመሰስ ነው የጎጃም ፋኖም አሳልፎ ሰጠን በሚል የጎጃም ህዝብን ከወሎም ማጋጨት የሚል ነበር። ሶስተኛው የፋኖ ቁንጮ መሪ የሆነውን ምሬን የሚያክል ሰው ሲመታ ህዝቡ በፋኖ ትግል ተስፋ ይቆርጣል፣ እኛ የበላይነት እንደወሰድን ይገነዘባል የሚል እምነትም ነበራቸው። ነገር ግን አንዷም ነገር መሬት ላይ ጠብ ሳትል የአገዛዙ እቅድ ህልም ሆኖም ቀርተዋል። በመጀመሪያ ደረጃም አገዛዞም ራሱን አርቆ ማሰብ እንደማይችል ያሳየበት ትልቅ ውርደት ተከ ተናንበዋል። እነዚህ የፋኖ መሪዎችና የፋኖ አባላት በሶሻል ሚዲያም ያሰራጯቸው ምስሎች ከወር በፊት የተነሱ መሆናቸውንና ምሬ ወዳጁ ወደ ወሎም ቀጠናው ከተመለሰ በኋላ የተለቀቁ መሆናቸውን አገዛዙ አለማገናዘቡም ምን ያክል የጦር መሪዎቹ ከእውቀት የጸዱ መሆናቸውን ያመላከተ ኪሳራቸው ነው ተብለዋል። ሁለተኛው ኪሳራቸው ደግሞ አገዛዙ ምሬ በሌለበት የጎጃም ምድር ጎጃም ሄዳችሁ ደምስሱት የተባሉት ልዩ ኮማንዶዎችና ከሪፐብሊካን ጋር አየር ኃይሎች በጎጃም የአማራ ፋኖ ብሔራዊ ኃይል ሲሳይ መሆናቸው ነው። በመጨረሻ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል በሰሞናዊ ጉዳይና አጠቃላይ ስለ አማራ ፋኖ ትግል ማብራሪያ ሰጥቷል። አድምጠነው እንመለስ። እሺ፣ ከልብ እናመሰግናለን። ይበዲ እንዳለ እንግዲህ በተለያዩ ቀጠናዎች የፋኖ ኃይሎች እጅ እየሰጡ ነው የሚል ከፍተኛ ፕሮፓጋንዳ አገዛዙም እየነዛ ይገኛል። እጅ የሰጡም የፋኖ ኃይሎች እያየ እንገኛለን። በተለይ በእናንተ ቀጠና፣ በጎንደር ቀጠና ያለው ከዚህ በፊት በፋኖ መዋቅር ውስጥ ገብቶ ሲሰራና ሲያታግር የነበረ ጸዳሩ ደሴን ጨምሮ የፋኖ ኃይሎች እጅ እየሰጡ ነው እና ይህም በተመለከተ እንዴት እያያችሁት ነው? እንዴት እየተከታተላችሁት ነው? እንግዲህ በወቅቱ የተወሰኑ ታጋይነ ሲሉ የነበሩ ባንዳዎች እጅ የሰጡበት ሁኔታ አለ የሚባል በሶሻል ሚዲያ ነው የሚያሰማውት፣ አለ ያው የመረጃ ምንጮቻችንም ያንን ያረጋግጣሉ። በዋነኝነት አሁን እጅ ስለሰጡ ሰዎች ሳይሆን መጀመሪያ ወደ ትግሉ ምን አይነት ሰዎች ተቀላቀሉ የሚለው ላይ ማተኮር የተሻለ ነው ብዬ አስባለሁ። ምክንያቱም ሁሉን ነገር ሊያብራራው ስለሚችል ይህን ትግል ሲጀመር ይሄ ትግል ሲጀመር ወደ ትግሉ የተቀላቀሉ ብዙ አይነት ታጋይ ነበሩ። ይህን ብዙ ጊዜ እናነሳዋለን፣ ብዙ ጊዜ እናነሳዋለን። እሱ ምንድን ነው የመጀመሪያው፣ በትክክል የህዝቡ ስብራት፣ ጉዳት፣ መፈናቀል፣ መገደል እንዲህ የታሪክ መዛባት በመጥፎ ትርክት እንዳይኖር የህሉና ብሎ አስቦ በቁጭትና በስሜት የወጣ ታጋይ አለ። እሱ አንዱ ነው። በቀጣይ የነበረውን ወቅታዊ ሁኔታ እና ሞቅታ ሆይ ሆይ ታይቶ ወይም ሙዚቃ ሰምቶ በስሜት የገባ ኃይል አለ፣ ሁለተኛ ነው። በሶስተኛ ደረጃ ፋኖነትን እንደ ገንዘብ ማሰባሰቢያ እና ማካበቻ አይቶ፣ ለዝርፊያ ለወንብድና፣ ራስን ለማበልጸግ የወጣ አለ በኬላ ግብር በገታ በአፈና እንደነበረው ለዚህ አላማ የወጡ ያሉ። እናም የመጨረሻና እንደው በእኔ ግምገማ አራተኛ ብዬ የሚይዘው በትክክል ስርዓቱን ወክለው ቶችም እንደሚነሳው ብዙ አርበኞችም እንደሚያነሱት የመንግስት ፋኖች አሉ። የብልጽግና ፋኖች አሉ። የሚዘርፉ የሚያግቱ፣ ሴት የሚደፍሩ፣ ሌላም ሌላም ነገር የሚያደርጉ እየተባለ በሚዲያ ሲገለጽ እንደነበረው በትክክል የብልጽግናና ያገዛዙን ተልእኮ ይዘው ወደ ትግል የገቡም ደግሞ ሀይሎች አሉ ወደዚህ ትግል። ይሄ ትግል በጣም ፈታኝ ትግል ነው። በትክክል ፈታኝ ትግል የሆነው ደግሞ የሶሻል ሚዲያ ዘመን መሆኑ ነው። የሶሻል ሚዲያ ዘመን መሆኑ ብዙ ጥቅም እንዳለው ሁሉ ብዙ ጉዳት አለው። ጉዳቱ ምንድን ነው? ይሄንን የመንግስት ተልእኮ ይዞ የገቡ ሰዎችን በህዝብ አእምሮ እንዲሁም በታጋዩ አእምሮ በትክክል ትክክለኛና ጤናኛ ታጋይ ናቸው ተብሎ እንዲታሰብ በርካታ ስራዎች እንዲሰሩ ያደርጋልና ሌባን ዘራፊን ጸረ ሕዝብን ሲያጀግን የነበረበት ሁኔታ ነበረና በትክክል ፈታኝ ነው የነበረው። ጊዜ የማያጠራው የለምና አሁን እነማን ምን እንደነበሩ እየተገለጠ የመጣበት ሁኔታ አለ። በአጠቃላይ በእነዚህ መንገዶች ወደዚህ ትግል የገባው ሀይል የሚሄድበት ጊዜ እስከ መቼ ነው የሚለው የታወቀ ነው። ዘፈን ሰምቶ የገባው ምናልባትም የስከስታ ጊዜው ሲያልቅ ተመልሶ ይገባል ለመዝረፍ ለማገት ሀብት ለማካበት የገባው ኃይል ደግሞ በትክክል የሚዘርፍበት ድርጅቶች የተፈጠሩ አደረጃጀቱ እየጠነከረ መዋቅሩ በትክክል ማያስበላ ማያሰርቅ ማያዘርፍ እየሆነ ሲወጣ ሲመጣ የገባበት ዓላማ ገንዘብ ስርቆት እና እገታ ራስን ማካበት ነውና እነኛን ነገሮች እና እነኛን ፍላጎቶች ሲያጣ ተመልሶ ከትግል ይሸሻል። ሌላው በትክክል የመንግሥትን ተልእኮ ይዞ የገባው ደግሞ ነጥብ አገኝበታለሁ ተስፋ አስቆርጥበታለሁ ህዝቡን ተስፋ አስቆረጥበታለሁ የአማራን ህዝብ ስነበትበረውን ስሞች መግባት የትግሉን ስነልቦና መጉዳት ነው ሊያደርጉ የሚችሉት። እስካሁን ምረት የሚጠይቁ የሚገቡ ሌላም ነገር የሚያደርጉ ነገም ከነገ ወዲያ ይሄን ሊያደርጉ የሚችሉ ሰዎች ሊኖሩ ይችላሉ። የሚጠበቅ ነው። የሚጠበቅ ነው። ይሄ የትግል ሂደቱ እያጠራቸው የሚመጣ ክስተት ነው እና አሁን በዚህ መንገድ የገቡት ሰዎች ይሄን የሚመስሉ ናቸው። በአጠቃላይ ግን ትግሉን የሚጨርሱ ምን አይነት ሰዎች ናቸው ካልን የአማራ ህዝብ ብሶት የገባቸው፣ የህልውና ስጋቱ የገባቸው፣ አሳቢ የሆኑ ተበዳይነቱ በትክክል የሚቆጫቸው፣ አለመደራጀቱ አለመታገሉ ህዝባቸውን እያስበላባቸው እንዳለ የሚሰማቸው ቁጭት ያለባቸው አርበኞች በትክክል አደረጃጀትና መዋቅራቸውን እያስተካከሉ እየመጡ ይሄ የሶሻል ሚዲያውንም ጫጫታ ሌላ ሌላውንም አጀንዳ በሙሉ ሰብረው የአማራን የህልውና ደህንነት የሚያረጋግጡበት ጊዜ ሩቅ አይሆንም። ሶ ትግሉ ማን ይጨርሰዋል ካልን በትክክል የህዝቡ ብሶትና ስብራት የገባው ኃይል ይጨርሰዋል። እነኚህ ሰዎች በተልእኮ የገቡ ነበሩ። ብዙ ነገሮችን በሚዲያ ስንናገር ቆይተናል። በትክክል በዚህ መልካቸው እስኪገለጹ ድረስ መጠበቅ ነበረብን፣ እውነትነቱን ለማረጋገጥ አሁንም እነኚህ ሰዎችና ግብረአበሮቻቸው ከዚህ ድርጊታቸው የማይቆጠቡ ስለሆኑ ይሄ የሚጠበቅ ነው። ነገም፣ የሆነ ሰው ከነገ ወዲያም የሆነ ሰው በተከታታይ በማድረግ በትክክል ትግሉ ሞቷን ለማስባል ስራዎችን ሊሰሩ ይችላሉ። ይሄ የሚጠበቅ ነው። በቃ እነማን እነማን ሊሆኑ ይችላሉ የሚለውን ራሱ ቀድሞ አናሊሲስ መስራት ይቻላል። የህዝቡን ስነልቦና ለመጉዳት፣ የታጋዩን ስነልቦና ለመጉዳት የሚዲያ ጫጫታውን ለመጠቀም እና ትግሉን ሌላ አጀንዳ ለማስያዝ ይሄ አገዛዙ ጸረ አማራ የሆነው አገዛዝ ፓወርፉል እንደሆነ ለማሳየት እና በትግሉ ላይ ተስፋ የሚቆርጡ ሰዎችን ለማብዛት አስበው የሚሰሩ የአማራ ህዝብ ህልውና ስጋት ያልገባቸው ጉዳት፣ ሰቀቀን፣ ግፍ፣ ግድያ፣ ጅምላ ግድያ እየደረሰበት ያለው ነገር ሁሉ አፈና በትክክል ያልገባቸውና ይህንን ነገር በሙሉ ራሳቸውን ለማጀገን ሲጠቀሙ የነበሩ በአፋቸው አማራ የሚመስሉ ኃይሎች ነገም ሊገቡ ይችላሉ ይሄ የሚጠበቅ እንደሆነ ማሳሰብ እፈልጋለሁ። በትክክል ትግሉ የሚጨርሱት የገባቸው እውነተኞች ስለሆኑ የአማራ ህዝብ ከህልውና ስጋት ነጻ መሆኑና ማሸነፉ የማይቀር ነው እና እንደነዚህ አይነት ሰዎች የሚጠበቅ ነው መግባታቸው ለማለት ነው። ወንድም አለም እሺ፣ ከልብ እናመሰግናለን። እንግዲህ ሌላኛው በዛሬ ዕለት ከምናነሳቸው ነጥቦች መካከል አንደኛው አገዛዙ ክልልነትን የሚል አጀንዳ በሰፊ እያነሳና እያሰራጨ ይገኛል። ጎንደርን ደግሞ ቀዳሚው ኢላማ አድርጓል። ጎንደር ትሞሸራለች፣ ታገባለች ምናምን የሚል መሰላሉ ባልታዎች በሰፊው እየተሰራጩ ይገኛሉ። እና እንዴት ነው የምታዩት? እንዴት እየተከታተላችሁት ነው? የጎንደር የክልልነትን ጥያቄ አለ ወይ? እኔ በጣም የምገረምበት ነገር ምንድን ነው ይሄ የክልልነት ጥያቄ እንደ በአማራ ሕዝብ ላይ የሚነሳ ሲሆን በትክክል አማራው ተከልሎ በተሰጠው ጓዳ ውስጥ ነው ወይ ያለ አማራ የሚባለው በዚያ ብቻ የተከለለ ነው ወይ ብሎ መጀመሪያ ማሰብ ያስፈልጋል። ከመጀመሪያ ክልል ነው ተብሎ የተሰጠን ነገር በትክክል የአማራው እርስቱ ያነ ነው ወይ ወይስ የሚኖረው እዛ ላይ ብቻ ነው ወይ ካልን ምናልባት እይታችን ሰፋ ባደረግነው ቁጥር በመላው የኢትዮጵያ ክፍል ይኖራል። አዲስ አበባ ይኖራል። አርሲ ይኖራል ሸዋ ይኖራል ሰላሌ ይኖራል ሻሸመኔ ይኖራል ደቡብ ይኖራል ወለጋ በብዛት ይኖራል ሌሎች አካባቢዎች በሙሉ ይኖራል እና ይሄን ያክል የተከበረ ሕዝብና የኢትዮጵያ ዋልታ ሆኖ ያኖረን ሕዝብ ወያኔ በሰራችው ተንኮል ምክንያት ተከልሎ የተሰጠው ባድማ ብቻ በቂ ነው ወይ ካል መጀመሪያ ጥያቄው እዛ ላይ ይመለሳል። እኛም አማራውም የአማራውም ስነ ልቦና እዚህ ማይረባ ባዙሪት ውስጥ መግባት ፍላጎት ያለው ነው ብዬ አላምንም። በትክክል ይሄም አይደለም። አገዛዙ ግን ምን ይፈልጋል ካልን አገዛዙ ምን ይፈልጋል ካልን፣ እንደምታዩት እንግዲህ አደረጃጀቱ እየጠነከረ አንድ አማራዊ ድርጅት እየተሰራ ያሉ የአሰራር ክፍተቶች የነበሩ በትግል ላይ የሚገጥሙ ችግሮች በሙሉ እየተቀረፉ ሲመጡ የግድ መመዘዝ ያለበት ካርድ ነበረ። ምንድን ነው ጥያቄዎቹ ወይም ደግሞ የትግሉ ፍላጎት አራት ኪሎ እንዳይሆን የማድረግ ፍላጎቶች ናቸው። ይህንን ስበው ያመጡት በእነማን ይነሳል ካልን አሁን ምህረት እየጠየቁ ያሉ ሰዎችና ግብረአበሮቻቸው እና ከአገዛዙ ጋር በመተሳሰር በተናበበ የሚዲያ ዘመቻ በህዝቡ ስነልቦና ለመስራት የሚፈልጉት የመከፋፈል ጥያቄ አለ። አማራ አማራ ነው። አማራ አማራ ነው ስል የጎንደር አማራ ይኖራል፣ የጎጃም አማራ ይኖራል፣ የሸዋ አማራ ይኖራል፣ የወሎ አማራ ይኖራል። በትክክል አማራነት ክል ያጠፋ የሚችል ጎንደሬነት ካለ ያስፈላጊ አይደለም። አማራነት ግን ከፍሎ የሆነ ምድብ ላይ ጎጥ ላይ ሊያስቀምጥህ የሚችል ጎጃሚነት ካለ ይህ በትክክል አማራነት አይደለም። እነዚህ ሰዎች ምን ሰዎች ናቸው ካልን አገኘቶች ሀገር ምንድን ነው አብይ የሚሰጠውን አጀንዳ የሚቀበል ነው። ብዙ ሰዎች አሉ። እዚህ ሚዲያው ላይ እንደው አንዳንድ ሰዎች ስክሪን ሻት እያደረጉ የሚልኩልኝ ነገሮች በጣም ያስገርመኛል። በጎጃም በኩል የተሰለፉ፣ በጎንደር በኩል የተሰለፉ፣ በወሎ በኩል የተሰለፉ የመንግስት ቅጥረኞች አሉ ሚያጫጩሁ ጎንደሬ ነኝ እያሉ የሚጮሁ በትክክል እነዚህ ጎንደሬ ናቸው አይደሉም። ጎጃሜ ነኝ እያሉ የሚጮሁ ሰዎች አሉ። በትክክል እነዚህ ጎጃሜዎች ናቸው አይደሉም። ብዙ ሚዲያዎች ላይ እንደምታዩትኝ እነዚህ ምንድን ናቸው ካልን የመንግስት ቅልብ ቅጥረኞች ናቸው። ይህን አጀንዳ የሚያራግቡት ከመቼ ወዲህ ነው አማራ ከአማራነቱ ተከፍሎ ክልል እከሌ ክልል እከሌ ክልል እያለ ነገስ በመንደር ሊደራጅ ነው? ይህ በትክክል የአማራ ስነልቦና ነው፣ የታጋዮች ፍላጎት ነው። እኛ ጎንደሮች እንዲህ እንዲህ እንዲህ ስላለን ክልል መሆን እንፈልጋለን፣ እኛ ጎጃሞች እንዲህ እንዲህ እንዲህ ስላለን ክልል መሆን እንፈልጋለን፣ የሚል አጀንዳ የሚዘረጋ ሁሉ የስርዓቱ አራት ኪሎ ሲያሰጋው ድርጅታዊ መዋቅራችን እየጠነከረ ሲመጣ አንድ አማራዊ መታገያ ድርጅት ይዘን ስንመጣ ያለበት ድንጋጤ የፈጠረው ጭንቀት የሚያስጨዋቸው የመንግስት ተከፋዮች ድምፅ ነው። ይሄ በትክክል ሌላ አማራ ክልል የሚባለው በትክክል ለአማራን የሚወክል ነው ወይ ካል? አይደለም፣ አይደለም። አማራ የሚኖርበትን ሁሉ ህልውን ማስጠበቅ ያልተቻለ ክለላ ምንድን ነው ከዚያስ አማራ የሚባል ሀገር ብቻውን ሊከልሉ ነው ይሄ ፍጹም ግራ የተጋባው የመንግስት አጀንዳ ማንም ይሁን ማንም ይሁን አማራ አማራ እያለ ይጩ ጎንደር ጎንደር እያለ ይጩ ጎጃም ጎጃም እያለ ይጩ ወሎ ሸዋ እያለ ይጩ በተከፈለው ልክ የሚጮህ እንጂ የአማራ ህዝብም የመከፈልም የመከለልም ፍላጎት የለው በራሱ ሀገር የአባቶቹ አጽም በተከሰከሰባት ደሙ በፈሰሰባት ሀገር ተንቀሳቅሶ የሚኖርበት ነጻነት እንደሚፈልገው ያልናሳካለት ነው የምንታገለው። ስለዚህ ይሄ አጀንዳ ጠቦ ማጥበብ ነው፣ ጠቦ ማጥበብ ነው ፍላጎቱ። ይሄ የሆነ ጡዘቶችን መፍጠር ነው፣ ግለቶችን መፍጠር ነው። እዚያና እዚህ ተጓድ ነው፣ ማቧደን ነው። እነሱ በጋራ ነው የሚበሉ፣ ማንም ሊረዳቸው አይችልም። ይሄ በጋራ እየተከፈላቸው በተሰጣቸው አጀንዳ መሰረት የሚጮሁ በቀቀኖችን ሰምቶ የሚታለና ከእነሱ ጋር የሚጓዝ ሰው የለም። በትክክል የሚከፈለው በአጀንዳ የገባ ሰው ካልሆነ በተቀረ በፋኖ ትግል ላይ ይህ ሀሳብ የለም። ከልብ እናመሰግናለን። የአማራ ፋኖ ብሔራዊ ሀይል የማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል አድማጭ ተመለካቾች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።